እ እኳንባለጊ እ አሰላሙ አለይኩም ወረህመቱላሂ በረካቱህ። ተወደቻናለ ቤተሰቦች ሰላም ሰላም፣ እንዴት ናችሁ? እንዴት አመሻችሁ? በመግቢያ እንዳያችሁት በጣም ደስ ብሎኛል። በነገራችን ላይ ወላሂ ቪዲዮን ካየሁት ጀምሮ መለት ማለቴ ለአብሬሽ ይገባዋል፣ ከዚህም በላይ ይገባዋል። አብሬሽን ፈጣሪ የልቡን አውቆ እኮ ነው ሩታን የሰጠው ማለት ነው። የእውነቴን ነው ሚላችሁ አንድ ምስኪን ያህዋ አንንጃ ብቻ ነገር የምትፈራ ያህዋ ምናምን ብትሆን ኖሮ አብሬሽ አብረሽ ተጫውቶባት ነበር ማለት ነው። ሩታዬ፣ የእውነት ጀግና ነሽ፣ እጅሽ ይባረክ፣ ጀግና ነሽ። በእርግጥ ምክንያቱም ስጀመር አንድ ወንድ ትዳር ከያዘ በኋላ እንደዚ መዘንዘል ወደዛና ወደዚ ያኒ መዞር አስፈልጉም። ሲቅጥ ደግሞ የድሮ ኤክሶናትና እና ከሮታ ወጪ መገናኘት አንበረበት ማለት ነው። እና ሩታ ይጄ ግናንሽ በርቺ፣ አንቺ ደሊላ ሴቶች እንደም ታምሳሊት ነሽ። የውነት አንንጃ በቃ አንድ ወንድ መልከስከስ የለበትም። ከዚህ በኋላ አንድ ወንድ መጀመሪያ ትዳር ከመያዙ በፊት ወደ ትዳር ዓለም ሊገባ ከፈለገ ወጣትን እያለ ወደ ትዳር ዓለም ሳያስብ ምናምን በቃ አደለም፣ እየጀነጀነ የነበረ የሴቶቹን ስልክ እንዳለ ደልቶ ሌላ አዲስ አውጥቶ ቤተሰቦቹን እና የራሱን ስልክ ብቻ ይዞ ካልቀረበ በስተቀር ትዳር የለም በቃ። እና ሩታዬ አንቺ ጀግና ነሽ፣ እውነት ጠንካራ ሴት ነሽ፣ ጎበዝ ነሽ። እና ለሌላ ሴቶች እንደሁም ትምህርት ሚሰጭት ተምሳሌት ነሽ። ሆ ማን እየተቃጠለ ማን እየተጫወተ ይቀራል? እና አብሬሽ ሲቆ ጨርሶ ሳይመጣ በጥፊ አጠናገረችው ማለት ነው። ይመችሽ እናቴ ይመችሽ። ወላ እን እንደ ዛሬ እንዱ ሲቅ ራሱ አላወቀ። ሆ እና ሲጀመር ጥፋተኛ አብረሽ ነው። ምናልባት አንዳንዶቹ ጀግንነቷ የቱ ጋር ነው? ባሏን በማምታቷ ነው? በወንድ ላይ እጅ ማንሳቷ ነው ልትሉ ትችላላችሁ። አይ ነው ግን አዎ፣ ወንድ ልጅ ሲከበር ነው አንድ ሴት ብታከብረው። ክብር እንኳን የሚገባት ሴት ልጅ አይደለች። ሴት ራሱ ራሷን ካላስከበረች ማንም ያከብራት የለም፣ ራሷን ካልወደደች ማንም ይወዳት የለም። በነገራችን ላይ እና ስለዚህ አብርሽ ቆፍጦን ያለ ትዳሩን ትዳሬን ብሎ ትዳሩን አክብሮ የምኖር ወንድ ቢሆን ኖሮ ወደዚህና ወደዛ ባይንዘላዘል ሩታ በሱ ላይ እጇን የምታነሳበት ምንም አይነት ምክንያት አልነበረም። ሊኖርም አይገባም ነበር። ስለዚህ አብርሽ ራሱን ዝቅ ያደረገ ራሱን እያስረከሰ ራሱ ስለሆነ ሩታዬ፣ ሂጅበት ቀጥዩ፣ ማለት የምርን እና ይመችሽ ይገባዋል። ከዚህ በላይ ይገባዋል። እና ስጀመር አብርሽ ያለ ሩታ ለሰው አክብር ምን አስጨነቀው? መጀመሪያ ሚስትህን አክብር። መጀመሪያ ለሚስትህ ስሜት ተጨነቅ። የድሮ ፍቅረኛ ሁኔታ እንዳትጨነቅ ብለ የምትጨነቅ ከሆነ መጀመሪያ ቅድሚያ ለሩታ ስጣት፣ ሩታ እንዳትጨነቅ፣ ሩታ እንዳታዝን። በቃ ከዛም በኋላ ላሉት ምናልባት ይሄ ናት ነጅ ድሮ ጓደኛዬ የደበረኝ ጊዜ ያስቸገረኝ ጊዜ ብቸኝነት በተሰማኝ ሰዓት ከጎነ የነበረች እናት ብሌ እሱ ሌላ ሂስትሪ ነው፣ እዚ ጋ አይሰራም ማለት ነው። ወደ ትዳር አለም ከገባኝ በኋላ ትላንትና ተቸግሬ ነበር እተጾከ ማንም ሰው ይቸገራል፣ ብቸኝነት ተሰምቶ ነበር እ ችግር የለውም ያ ሁሉ አልፎ ዛሬ ላይ ከሩታ ጋር ደቃይድል መስም በቃ አለ ድለም ማቸገር ማጨነቅም ለሮታ ስሜት እንጂ ለነፂ ስሜት አይደለም። ነፂ ቢከፋትስ ቢደብራትስ ምን ችግር ልምን አገበ? እውነቷን ነው ያለችው ሮታ ማለት ነው። ስለዚህ አቤል አንተም ያው ጠንካራ ነ በሮታ ጎን ስላሆንክ እጅግ በጣም እናመሰግናለን። ያው ለሴት ልጅ ክብር ይገባል። በቃ በተለይ በተለይ እውነት በተለይ በቃ ትዳር ውስጥ ካገባ አንድ ሱ ለትዳሩ እንጂ መጨነቅ ያለበት ለውጭ ሰው አይደለም። አንቴ አብርሽ፣ ሩታና አንቴ ተባብራችሁ እርስ በራስ ተከባብራችሁ ስትኖሩ ነው ለውጭ ሰው የምትጨነቁት እንጂ ውስጣችሁ፣ ቤታችሁ ውስጥ ችግር እየፈጠራችሁ ለውጭ ሰው እንዳይደብረው እንዳይ እንዳይከፈው እያላችሁ መጨነቅ ምን ይሉታል። ስቀጥል፣ ትዳር ምንድነው ጥያቄ? ትዳር እኮ ማለት መተሳሰብ፣ መረዳዳት፣ መስማማት ነው። አንዱ ሲያወራ አንዱ ሲሰማ ነው እንጂ ምን አገባሽ እንዴት? አያገባትም ላያገባትን እንደ ያገባሃት እያንዳንዱ እርምጃ ያገባታል። እያንዳንዱ እንቅስቃሴ ክሩተ ልታውቅ ይገባል። ኢቪን ካልተስማማችሁ በተለይ ማለት ነው ተስማሚት አክብሬሀት ራሲን አክብሬ ለእሷ ቦታ ሰጥተ ስትሆን የትም ገብተህ ብትወጣ የተጾከ ችግር የለም፣ ግን እየተጣለ እየተጣለ ሴቶችን እያገኘ ወደዚህ ና ወደዚህ ሚሳ ልጋብዝሽ ራስ ልጋብዝሽ እያልክ ነው። ምን አገባህ ምትለው ይሄ ምንድን ነው? ለሌላ ሴቶቹ አሁን ማለት ሩታ ተሶኬ ትምህርት ሰተናለች። አንተ ለወንድሞች ምን አይነት ትምህርት ነው የምታስተምረው? ትዳር መስርቶ ምስቱን ቤት አስቀምጦ ከማንም ሴት ጋር ከትላንትና ፍቅረኛው ጋር ማዛዛሉ እና ሩታ እያንቺ ጠንካራ ነሽ። የአብርሽን ልብ አይቶ ነው አፈጣሪ አንቺን የሰጠው። ማለት አንቺን የመሰል ጀግና ጠንካራ ማትሰበር እየሰጠው የልቡን አውቀው ነው እና መቼም እንዳይከፋሽ እና አንቺ ራስሽን ጠብቂ ጠንካራ ሆኔ። አብርሽ አንትም ደግሞ ስርዓት ይኑር። የእውነት ይዛችሁ የምትምጡት ነገር ለእኛ በጣም እያስደበራችሁን ነው እኛን እኮ ከእናንተ እንደዚህ አይነት ነገር አንጠብቅምም ነበር። እንዲ አብርሽ ኤቪን ለሩታ በጣም ክብር ሊኖር ይገባል። ልጁ እንዴት ነው በዚህ እውነት ተወልዶ ሚያድገው አልገባኝም። እንዴ ጥያቄ የሆነብን እኮ ሁላችንም። እንዲ እኛ እኮ ገና ለገና ወልዳችሁ በጣም በፍቅር ትመጡናላችሁ ብልን ስናስብ ልጁ ገና በሆድ ያለ መጨቃጨቅ ርበለው። ሩታዬ አንበሳ ነሽ ንብርሽ ጎበዝነሽ ዝነሽ ጠንክሪ። የእውነት አንቺ ለኛ ተምሳሌት ነሽ፣ በቃ ባጭሩ ተምሳሌት። ማንም ወንድ እያ ተለማምጦ መኖር የለም ከእንግዲህ፣ ተለማምጦ መኖር የለም። እያንዳንደሽ ትዳር ውስጥ ከገብሽ መዘልዘል ወደዛ ማንም ሚሰማቸው የለም ማለት ነው። ስለዚህ ሩታዬ ጠንክሪ፣ በርቺ። እኛ ከጎንሽ ነን፣ የእውነት ከጎንሽ ነን። እና ተረጋጊ። ኦኬ ተረጋጊ፣ አይዞሽ ስሜቱ ከባድ ነው። ያው ባላውቆም ስሜቱን ባላውቆም ከቢ ይከብዳል ቢያስበለው ስለዚህ አይዞሽ። ኒድ አብርሽ ግን ላንተ ቃላት የለኝም። በጣም ራስን እያስረከስክ ነው የምርን